ሳቱ እንዳይበል እና አልኩኩ ክብሯት ተመልካቾች፣ አሁን ከጧቱ 12 ሰዓት ተኩል ነው። ወደ ዶሮ ፋርም እየገባን ነው። እንደገባ ምንድነው የምንሰራው? ድንገት በኬጂ ሲስተም ይሁን በራሷ ጊዜም ይሁን የሞቱ ዶሮዎች ይኖራሉ። እነሱን አውጥተን ከጣል አካባቢ ያሉ ውሾች፣ ድመቶች ምናልባት በበሽታ ከሞቶች ወደ ሌላ ስለሚያሳልፉ የማቃጠል ሂደቱን ነው ማሳያችሁ ይሄኛው ወንድማችን ትላንትና ሰፊ መረጃ በኦሮሚያ ሰጣችሁ ነበረ፣ ዛሬ በአማርኛ እሞክራለን። ስለዚህ አቶ ላና ወዴት እየሄድን ነው? አሁን ወደ ዶሮ እርባታ ክላስተር እየሄድን ነው። አሁን እያያችሁ ያላችሁ፣ ወደ ላይ እያያችሁ ያላችሁ ይሄ ይሄ እንቁላልጣ ዶሮ እርባታ ነው። ይህ ብዛቱ 11 ሼድ ነው። ከያንዳንዱ ሼድ ውስጥ 3240 ዶሮዎች አለን። 35540 ዶሮዎች ነው ያሉት። በየቀኑ እነኚህ ዶሮዎች ዝርያቸው ሎማይንስ ብራውን የምንለው ነው። እነኚህ በየቀኑ ቢያንስ እስከ 3000 ያላነሰ እንቁላል በየሼዱ እናገኛለን ማለት ነው። እነኚህ ሼዶች ለመግባትችን በፊት መጀመሪያ እንደተባለው የምናደርገው ነገሮች አሉ። መጀመሪያ አካባቢ ባዮሴኩሪቲ የሚባል ነው። ባዮሴኩሪቲ በዶሮ ቤት በጣም ወሳኝና ወሳኝ ነገር ነው። ስለዚህ እዚች ጋር ኬሚካል አለ። ይሄ ኬሚካል በፎርማሊን የተሰራ ነው። ይህንን በእግራችን መመጣት የሚችሉ ጀርሞች እዚህ ዲስንፌክት አድርጌ ነው ወደ ፋርም የምንገባ። ይሄ እጃችን ላይ ምናልባት ጀርሞች ካሉ በሳኒታይዘር ዲስንፌክት እጃችን እናደርጋለን። ከዛ በኋላ ወደ ፋርማችን እንገባለን ማለት ነው። ድፋርማችን ስንገባ መጀመሪያ አካባቢውን ያለን ነገር እናያለን። እንቁላል በግባቡ እንደዚህ ከዶሮ ሼድ ከወጣ በኋላ ወደ ሽያጭ እስከሚሄድ ድረስ እዚህ ይከማቻል ማለት ነው። እዚህ ቆሜን ሁሉም ዶሮዎች ያለውን ነገር በአይናችን መጀመሪያ እናያለን ማለት ነው። ምናልባት ዶሮዎች በጸባያቸው ቶሎ መደንገጥ ባህሪ ስላላችሁ ቀጥ ብለን ወደ እነሱ ተገባን። ምናልባት ይሄ እንዳይመጣ ራሳችን እየጠነቀን ወደ ዶሮ ቤት እንገባለን። አሁን ዶሮዎቻችን ሰላም ናቸው። በቃ እየበሉ ነው፣ እየተንቀሳቀሱ ነው፣ እየጠጡ ነው። አንዴ እራሳያቸው። እሺ፣ ወደ ፋርማችን ገብተናል ማለት ነው አሁን እነኚህ ትናንት እያወራን የነበር ነው፣ ሎማይን ብራውን የሚባሉ እነኚህ ናቸው። እነኚህ አሁን ዘርያቸው ሎማይን ብራውን ናቸው። ይህ ይ ኬጂ ሲስተም እየተጠቀመ ነው። ኬጂ ሲስተም ኬጂ ሲስተም ነው። አንዳንዱ ቦክስ ውስጥ ያሉ ዶሮዎች ብዛት ሶስት ናቸው። በአንዷ ቦክስ ውስጥ ያለችው የው የው ናቸው። እንደዚህኛው እዚህ ቦክስ ውስጥ ያለችው ሶስት ዶሮ ናቸው። አዎ ማለት ከዚህኛው ቦክስ እስከዚህኛው ቦክስ ውስጥ ሶስት አለ ማለት ነው፣ ሶስት ዶሮ አለ። ይህ ወደዚህ 45 ይይዛል። ወደላይ አንድ ለ3 አራት ይይዛል አራት ሲባዛ በ45 አንድ ሺህ ሰማንያ ይመጣል። ይሄንን ስናባዛ በ4 3 ሺህ ይሄኛው ኤሼፑ አንዱ ይሄ ፓርክ ሺህ ሰማንያ ይይዛል። ይሄ ፓርክ በዚህ በኩል ሺህ ሰማንያ ይይዛል። በዚህ በኩል እንደዚያ ነው የሚይዘው። ስለዚህ አሁን ሶስት ፓርክ አለ። ይሄ አንድ ሁለት ያኞቱ ስለዚህ ጊዜ ካባዘ ሦስት ሺህ አንድ መቶ ሦስት ሺህ ሁለት መቶ አርባ ወደ ነው የሚሆነው ማለት ነው ይሄ ምን ይሆናል ይሄ አሁን የዶሮዎችን እንቅስቃሴ በደንብ ነው የምናየው ማለት አሁን ጧት ስለሆነ የተለየ ነገር ካለ የተለየ ባህርይ የሚያሳዩ ዶሮች ካሉ ጧት እና ማታ ነው በደንብ መለየት ነው የምንችለው። ስለዚህ በቀን ቢያንስ ሁለት ጊዜ ቼክአፕ ይኖራቸዋል ማለት ነው። ሁለት ጊዜ እና ከዛ በላይ ቼካፕ ይኖራል። እኛ እንደ ባለሙያ ቢያንስ ሁለት ጊዜ ወይ ሶስት ጊዜ ገብተን ያለን ሲቹዌሽን እናያለን። ተጨማሪ ደግሞ ማህበራትና የዶሮ ዝቤት የዶሮ ሰራተኛ ስላሉ ከነሱ የተለየ መረጃ ካለ ወስደን በማናጅመንትም በሄልዝ በኩልም ማድረግ ያለብን ነገር እናደርጋለን ማለት ነው። ኦኬ ሌላ የምጠይቃችሁ ጥያቄ አሁን ጧት ነው ኦልሞስት ወደ አስፋስ ሆኖ ወደ አንድ ይሄን ነው እንቁላሎች ብቅ ብቅ እያሉ ነው ዶሮቹ አሁን ይሄ ዋንስ ብራውን ናቸው እንቁላል እስከ 3 ሰዓት ጥሎ ይጨረሳሉ ብሎ ይገመታል። እነኚህ ዶሮች ኦልሞስት ጥሩ እንቁላል የሚሰጡት አሁን እንደምታየው ተጀምሯል። ግን ኦልሞስት ከ3 ሰዓት እስከ አምስት ሰዓት ባላነሰ እስከ አራት ተኩል እስከ አምስት ሰዓት ብንመጣ በጣም ጥሩ ምርት ማግኘት እንችላለን። ይሄ መሞላት ይችላል። ለምሳሌ ከዚህ ሸድ ትላንትና ወደ 2980 አካባቢ እንቁላል ነው ያገኘነው። ከአሁን በፊት 3000 እየሰጡ ነበሩ። 3000 አስር ፍሬም 3020 እየሰጡ ነበሩ። ትላንትና ግን 3000 እንቁላል ነው ያገኘው ነው ማለት ነው። በዚህ በፐርሰንት ቢያንስ ከ98 አካባቢ ላይ ነው ያለው። 98 ሳይሆን አሁን ባለው ሲቹዌሽን አራውንድ 94፣ 95 ነው ያለው። ኦኬ ስለዚህ 95 ትካሉ ኦልሞስት የፋርሙ ቆንጆ ላይ ነው። በጣም ውጤታማ ነው። በጣም ውጤታማ ፋርም ነው። አሁን ዶሮዎቻችን ቼካፕ እያረኙ ነው። በደንብ ማየት ያለብን ፊዘራቸው ቦዲ ኮንዲሽናቸው አቋቋማቸው ደና መሆኑን ቼክ እያረኙ ነው የምንገኘው። ለምሳሌ የወላቸሁን እዚህ ጋር የተኛቻለች ሌሎቹ የቆ ያችው እቺ ለምንተኛች ብሎ መቀፍቀፍ ያስፈልጋል። ግን ወቅቱ እንቁላል ምጥሉ ወቅት ስለሆነ የተለየ በሽታ ካለ ዶሮ ታስታውቃለች። የተለየ በሽታ የተለየ ነገር ያለችው ዶሮ ታስታውቃለች። እቺ ግን ጤናማ ናት። ሰላማዊ ልጅ እንቁላል ትጥል ነው ማለት ነው። ለእነኚህ ዶሮዎች በቀን መኖ ሁለት ጊዜ ነው የምንሰጠው፣ ጊዜ ይሰጣል፣ ሁለት ጊዜ። እነኚህ አሁን እንቁላል ጣይ ዶሮዎች ናቸው። ቢያንስ ክብደታቸው አንድ ነጥብ 8 ኪሎ ግራም እስከ ሁለት ኪሎ ግራም ነው። በመሃል ላይ ነው የሚጠይቀው። እንቁላልጣይ ዶሮ ክብደታቸው ስንት መሆን አለባቸው? እንቁላል ጣይ ዶሮዎች ክብደታቸው በእናካን አንድ ነጥብ ስምንት እስከ ሁለት ኪሎ ግራም መበለጥ የለበትም። ስለዚህ ወደ ሶስት ኪሎ ነው። ሁለት ተኩል በላይ ከሆነች ወደ ስጋ ሄዳለች። ወደ ስጋ ሄዳለች። ሌላ በጣም ስለወፈረችው እንቁላል ለመጣልን በጣም ያሰግራታል። ስለዚህ የእንቁላል ጣይ ዶሮ ክብደታቸው ይሄ መሀል መጠበቅ አለበት። ስለዚህ ወደ መኖ ስንመለስ መኖ ሁለቴ ነው የሚበሉ ጠዋትና ማታ አ ስለዚህ 120 ግራሙ በሁለት ጊዜ ነው የሚበሉት ማለት ነው። ብራት ወደ 12 ሰዓት ቀን ደግሞ እስከ 7 ሰዓት እስከ 7 ሰዓት ተኩል እንሰጣለን። እንቁላል በቀን 3 ጊዜ ነው የምንሰጥስበው። ኦኬ 3 ጊዜ ማለት አሁን አምስት ሰዓት ላይ እንቁላል ይሰበሰባል። ከዛ በኋላ ወደ ዘጠኝ ሰዓት ወይ ደግሞ ወደ ስምንት ሰዓት አካባቢ እንቁላል ይሰበሰባል። ከዛ በኋላ ማታ ላይ የቀረ ነገር ካለ ማታ ላይ አንድ ጊዜ እንትን ብለን እንቁላላችን፣ ምርታችን እንሰበስባለን ማለት ነው። እሺ፣ አቶ ወላና፣ ከኋላችሁ እንደማያው ወስትዮቹን እያወጡ ነው። ጧት ጧት ነው? መቼ ነው የሚወጣው? ለምንድን ነው የሚወጣው? አሁን እንደምታዩት ኩስ እያወጣን ነው። የዶሮ ቤት ንጽህና በከፍተኛ ሁኔታ ካልተጠበቀ ለሌላ በሽታ ሌላ በሽታ ማመጣት ስለሚችል ኩስ ጥላለን። በዛው የሞቱ ዶሮዎች ካሉ በተለየ ምክንያት ፋርም ስለሆነ የሞቱ ዶሮዎች ይኖራሉ። እነሱንም እንወግዳለን ማለት ነው ስለዚህ አሁን ወደ ማቃጠሉ ነው የምንሄደው ማለት ነው። ወደ ኮስ መጣያ ቦታና ወደ ኮስ መጣያና የሞቱ ዶሮዎች መቃጠያ ነው። ስለዚህ ኮስ መጣያና የዶሮ ፋርሙ ቢቀራረብ ችግር አለው። በጣም ችግር አለ፣ በጣም ችግር አለ። ለምን? የተለየ በሽታ የተለየ ሽታ ያላስፈላጊ ባክቴሪያዎች የኮስ መወገጃ ቦታ ሊራቡ ስለሚችሉ እነሱ የኩስ መጥያ ቦታ ከዶሮ ፋርም በጣም መራቅ አለበት። እኛ ፋርም አሁን እዚህ ወደ ታች ነው፣ እኛ ደግሞ ኩስ ምንጥለው በዚች በስተጀርባ ስለሆነ አይገናኝም ማለት ነው። በጣም አይገናኝም። ከዛ በሽታዎች ወደዚህ መምጣት አይችሉም ማለት ነው። አሁን ያለነው ዶሮዎች የሚቃጠሉበት ቦታ ነው። ሜዳ ላይ ብንጥለው ምናልባት የሞቱበት ኬዝ በግልጽ ስለማይታወቅ ሌላ በሽታ ሊያመጡ ይችላሉ። ኤንቫይሮንመንትን ወይ ደግሞ አካባቢን ለብክልነት ሊያደረጉ ስለሚችሉ ሌላ ኮንታሚኔሽን የሞቱ ዶሮዎች በግባቡ ማስወገድ አለብን ማለት ነው። ማስወገድ አለብን። ስለዚህ ምናልባት ውሾች ሌሊት ላይ ምናልባት ቀበሮ፣ ድመት የዶሮዎቹን አካል ቦዲውን ይዞ ወደ ተለያየ ቦታ ስለሚሄዱ የዶሮ በሽታ ደግሞ በብዛት ቫይረስ ነውና፣ ይህንን አንደኛ የሚበሉት እንስሳቶች ራሱ በሽታ መመገብ ነው። ሁለተኛ በሽታውን ይዞ ወደ ሌሎች ፋርም ይዞ የመግባት እድል አላቸው። በተጨማሪ ደግሞ አይጥም ስጋ ይበላል። ስለዚህ አይጥ እዚህ መቶ ከበላ ወደ ሌላ ፋርም ከሄደ በሽታን ይዞ ይሄዳል ማለት ነው። እና ለዚህ ነው የምናቃጥለው። እሳቱ እንዳይዘልል እና አልኩ ኮ ለዚህ ዶሮዎቹ እዚህ ውስጥ እየተቃጠሉ ነው ማለት ነው። ይወላቸው